በዚህ መልኩ ሰርቻለሁኝ። እንዴት ነው ምግቡ? ከአስር ስንት ወይም ከመቶ ስንት ሰጭዋለች? አሪፍ ነው በጣም። እንኳን አንድ መቶ ሺህ ብትሰጥ በጣም ደስ ይለኛል። ዋናው ነገር ቀጥል ላይ ምን ይቀድማል ካላችሁ እንጨት መፍለጥ ነው መስበር አለ። ልመረቅሽ እንደ ዛሬ ነው ምሽር ዘም እንግዲህ በዓለም ላይ ያላችሁ እናቶች ሁላችንም እናቶች በጤና በአፍያ አለህ ኑራችሁ። አሁን እንግዲህ በሰርጌ ልቪ ሰላም አሌይኩም ወረሕመቱላሂ ወበረካቱ። ወደ ፋሚሊዎች እንደምን አላችሁ እንደምን ከረማችሁ? ሁሉ ሰላም፣ ሁሉ መልካም ነው። ያው እንግዲህ ረመዳን ሀያ ስድስት አካባቢ ነው ያለ፣ ነው ከዛም እንግዲህ ነገ ያልፋል እና ውድ ቤተሰቦች ረመዳን እየገሰገሰ ነው። እንግዲህ እንደምታውቁት ሀያ ምናምን ደርሰናል። በማንኛውም ረመዳን አሪፍ እያሳለፋችሁ እንደሆነ ባለ ሙሉ ልብነ እንሻላ ሁላችንም አላህ በሰላም የምታሳልፉ ያርጋችሁ። ያው እንግዲህ ያለሁት ገጠር ነው ብያችኋለሁ። እናቴ ጋና ያለሁት ዛሬ፣ ምንድን ነው እናንተ ጋር ነው እናብረን ያው አዲስ አበባ እያሉ ታውቃላችሁ፣ ወጣዋጥ ነገር ምና ምን ሰራ ታውቃላችሁ። ዛሬ ግን ያው የተገኘውን ማቴሪያል ሰባስቤ ካብሳ ሰራና የተለያዩ ነገሮችን ያው ገጠር ያሉት ነገሮች በሙሉ ሰባስቤ ኢንሻአላ ሰርቼ እናቴን አስፈጥራለሁ ማለት ነው። ስለዚህ እናንተም አብራችሁ ነው ከኔ ጋር መታፈጡት ዛሬ ያው አለፍ አለፍ እያልኩ እንግዲህ ስራዎችን አሳያለሁ። ገጠር በነገራችን ላይ መጀመሪያ የሚጀምረው ምንድን ነው ካላችሁ እንጨት መፍለጥ ነው። ገባችሁ? አሁን በጎኔ እንጨቶች አሉ። እንጨት መፍለጥ ይቀድማል። እንጨት ስፈልጥ ጀምሮ ሽንኩርቶች የሚከተፉትን ጀምሮ አሳያችኋለሁ። ግን ዋናው ነገር ገጠር ላይ ምን ይቀድማል ካላችሁ እንጨት መፍለጥ ነው፣ መስበር አይደለም። ዱሮ ሰሪላዎች የተሰብሩ ነበር እንጨት፣ ዘንድሮ የሞኛ ወንዶች እንፈልጣለን ማለት ነው። ከእንጨት ፈለጣ ጀምራለሁኝ። ከዛ በኋላ ደግሞ የፈለጥኳትን እንጨት ሰብስቤ ወዴ ሹርባም አፈላለሁ። እንሻላ ሹርባ አፈላ በነገራችን ላይ እችላለሁ። ቅቤ ስለምወድ በቅቤ ነው ጠጣሁ። እኔ በስኳር የፈልጋችሁ በስኳር ይሰጣችኋል። ይሄን ቪዲዮ ሁላችሁም አላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። እናንተም እንደ እኔ እንግዲህ ረመዳንን ከእናታችሁ ጋር የምታሳልፉ አድርጋችሁ። ዋናው ትልቁ ነገር እናቴን ማስፈጠረው ሰርች እኔ ነኝ ማለት ነው በእጄ ከካሜራ ጀርባ። በነገራችን ላይ ብዙ ጊዜ ሰርቻለሁ። በርግጥ ዛሬ እስኪ ልቀርጸው ብዬ እንጂ ያው ማስፈጠሩ ደስ ይለኛል። እንደዚህ እየሰሩ ማለት ነው። እና ዛሬ ከእናንተ ጋር አብሬ እናስፈጥራለን ማለት ነው። ግን ዛሬ ያው እስኪ ዛሬውን ደግሞ እናያለን፣ መርቃቱ ስታስፈጥሩ፣ ሌላ ጊዜ ደግሞ ሌላ ነገር እና ውድ ቤተሰቦቼ ቪዲዮን እስከ መጨረሻ ማለት ላይክ፣ ሸር፣ ሰብስክራብ ማድረግ ቤተሰብ የሆኑ አብረ እናስፈጥራል። ወድ ፋሚሊዎች እንደምትመለከቱ እንግዲህ ግብአቶችን አዘጋጅቻለሁ ማለት ነው። በዚህ መልኩ እዚህ ጋር ስጋን በምት በምትመለከቱ መልኩ ቆራርጬ ለከብሳ የሚሆን አዘጋጅቻለሁ። ስጋው በጣም ጽድት ያለች በግ ስጋ ናት። እዚህ ጋር ያው እንደምትመለከቱት ነጭ ሽንኩርት አለኝ ያልተፈጨም ሰራዋለሁ። እዚህ ጋር ቲማቲሜን አዘጋጅቻለሁ እንደምትመለከቱት ሽንኩርቴ እዚህ ጋር በጎን አለፈ አርግ ያለው ሙያ መቼም አጠይቁ ያው ብዙ ጊዜ እኔ ይህን እጅ ስላያችሁት ዛሬ እንግዲህ በዚህ መልኩ እነማዘርጋ አስፈጥራለሁ ማለት ነው። ፏፏ አድርጌዋለሁ። ሲደርስ ነው የምንገናኘው። በማል በማል ታያላችሁ። ሙያን ይመቻችሁ። እሺ ፋሚሊዎቼ እዚህ ደርሰናል ማለት ነው። አሁን ቀጣይ ወደ ፍጥር ልንገባ፣ አዛንም እያለ ነው። ስለዚህ እንደምትመለከቱት እዚህ ጋር ትሪ ያለ የሩዙ ይሄ የካብሳው ማለት ነው። እዚህ ጋር ካሜራማን ያው ትንሽ እያስለመድኩ ነው። በግድ እዚህ ተምር ሩዝ ቢያው እንግዲህ ለካብሳ ያስፈልግ የለ እነዚህ እነዚህን አዘጋጅቻለሁ። ዛሬ አብረን ነው የምናፈጥረው። ሁላችሁም እንግዲህ እናቴም አብራ ነው የምታፈጥረው ከእናንተ ጋር ማለት ነው። ዛሬ እሷን ነው የማስፈጥረው። አብረን ነው ማለት ነው። ይሄን ይመስላል። አብራችሁን እንዴት ቆዩ። እዚህ ሰብሰብ ብለን ግዴ የሚለውን ሬት ያደርጋሉ። ማዘር ማለት ነው። ምክንያቱም ይጣፍጣል አይጣፍጥ የሚለውን መገመት ስላለበት እናንተ መቼ ሙያም ታውቁታላችሁ። እናቴም ታቋል። በእርግጥ እጄን ቢሆንም ሬት መደረግ አለበት። ስለዚህ ከካሜራ ጀርባ በልተን ጠጥተን ነው የምንገናኘው ማለት ነው። ማዘር እንዴት በላች ጣማት ወይ አልጣማት የሚለውን በኋላ ብርና ያለን አብራችን ቆዩ። ውድ ፋሚሊዎቼ፣ እንደምትመለከቱት እንግዲህ ካብሳችን በዚህ መልኩ በዚህ መልኩ ሰርቻለሁኝ። ያው ብዙ ቦታ ምግብ ስሰራ ታውቃላችሁ። ብዙ ሚፍታኬ ላይ እኔ ላይ አወል ላይ ብቻ ብዙ ቦታ ምግብ እሰራለሁ እና ዛሬ ግን እጄን ዩቲዩበር ሳይሆን መበላት ያለበት እናቴ ነች ማለት ነው። ስለዚህ ይህም ምግብ እናቴ በኋላ ላይ በልታ ሬት ታደርጋለች። ከአስር ስንት ሰጠኛለች ከብሳ ነው እንግዲህ አይታወቅም። እንግዲህ ሩዝ መጨረሻ ላይ አፍጥረሽ ይጥማል አይጥም የሚለውን ሀቁን ትነግርኛለች። ቀምሼ ወይ አመሰግናለሁ ወይ እኮ ከአስር በኋላ በልተን ጨርሰን በኋላ ላይ አስተያየት ተሰጫለች። እጅ ሙያ እንዴት ነው? አይ በእጅ ብዙ ነው። አዲስ አበባ አንችም ይበልጥ ሩዝ ነው። ይሄን አይመስለኝም። ብቻውን እንጀራ ስጋ ነው። ስለዚህ በኋላ ላይ በቃ ውድ ቤተሰቦች ጠብቁን። እንሻላ በኋላ እንገናኝ እሽ፣ እሺ። ውድ ፋሚሊዎቼ እንደምትመለከቱ እንግዲህ ምግቡን በልተናል ማለት ነው። ስለ ምግቡ አስተያየት እንቀበላለን። ያው የኔ ምግብ በነገራችን ላይ አይለኛ ነው ብዬ አይደለም። ምግቡን እኔና እናቴ ብቻ አይደለም የበላ ነው። ከካሜራ ጀርባ ጥርግ አድርገው የበሉ ብዙ ጎረምሳዎች አሉ። እኛ ብቻ እንዳይመስላችሁ፣ ይበላ ነው። ለማንኛውም እስኪ ማን እንጠይቃታለን፣ ምግቡ እንዴት ነው እንዴት አገኘችው የሚለውን። እንዴት ነው ምግቡ? ከአስር ስንት ወይም ከመቶ ስንት ሰጫዋለች? አሪፍ ነው ተመችቶሻል? ኧረ ምግቡ በጣም ምርጥ ምግብ ነው። እኔ እንኳን እንደዛ አርጌ ሰርች አላውቅም። አሁን በጣም በጣም ሙያ ጨምሯል። በጣም ጣፍቶኝ በልቻለሁኝ። የረመዳንን በረካ ይግጠመው። ስለዚህ ተመችቶሻል? በጣም አሉዙ አሪፍ ነው። ስጋው አሪፍ ነው። አልሐምድሊላሂ አልሐምድሊላሂ፣ ምን ምን እንደ ጨመርክበት ብቻ በጣም ያጣፈት። የጨመርክበትንማ እንግዲህ ያው አላሳየሁሽም መሰለኝ ያኔ ብቻዬን የሰራሁት። ለማንኛውም ዋናው ነገር ነው፣ ብታስተምረኝ ጥሩ ነው። እኔ ጭራሽ ላስተምር? አይ ልጅ ከእናት ይቻላል። ይቻላል ነው እንዴ? አዎ ምግቡን እንደኔ ያኔ የሚሰሩ ልጆች ያበላኋቸዋሉ። እነሱም ይጥማል ብለው ነገሩ ነግረውኛል። አዎ በጣም እኔ መቼም በጣም ተመችቶኛል። አልሀምድሊላሂ ረብ አለሚን ስለዚህ አሪፍ ነው ማለት ነው? አዎ በጣም እንኳን አንድ መቶ ሺህ ብትሰጥ በጣም ደስ ይለኛል። ስለዚህ አንድ ሺህ ከአንድ ሺህ ተሰጥቻለሁ ማለት ነው። እናንተ ደግሞ የምትሰጥቱን ኮመንት ላይ አስቀምጡልን። ቀጣይ ኢንሻላህ እንፈጣጠራል። እንግዲህ ረመዳኑ ካላለቀ ያው በእሷ እጅ እንኳን ታስፈጥሬ እንዳል ሁሌ ነው የማፈጥረው ከልጅነቴ ጀምሬ እስከዚህ ድረስ የሷ ምግብ ስበላ ስለከረምኩኝ ያኔ አስፈጥሬ ማለት አይጠበቅብኝም። ለማንኛውም ስለተመቸሽ ምግቡ ስለወደድሽ ደስ ብሎኛል በጣም ቆንጆ ነው። እንግዲህ አላህ ያቆይልን። አሜን። ልመረቅሽ ዛሬ ነው። መርቀኝ። አይ ማረቅ አይ ማረቅ አይ ማረቅ አይ ማረቅ እንግዲህ ባለም ላይ ያላችሁ እናቶች፣ ሁላችንም እናቶች በጤና በአፍያ አላህ ኑራችሁ አላህ ኑራችሁ እድሜያችሁ ይርዘም በጤና ያስቀምጣችሁ። አሁን እንግዲህ ያስባችሁ ተሳክቶ ልጆቻችሁን በሰላም አድገው አገብተው እንግዲህ እኔንም ተንደቅድቀሽ ምድር ያላህ አርግሽ ጤና አላህ ይስጥሽ። አሁን እንግዲህ በሰርጌ ልብይ አሜን፣ አሜን፣ አሜን። በቃ ጨረስኩ።

ማንኛውም በቃ እናቱ የመረቀ የመጀመሪያ ልጅ ሊሆን ይችላል፣ አይሆንም ይችላል። ቢመረቅም ችግር የለውም ብዬ ነው እንግዲህ በለሻለ። ስለዚህ ቢመረቅም ነገሩ ችግር የለውም ዛሬ

በሱና ሁን ላይ የምኖራለ። ርግ ቀልድ እንዳይመስል ትዳር በገባ በሱና በኦዱ ነው የተወለድከው። ወላሂ ልንገር ተሸር ሰይድ ያሰን መውላይ ጥሩ ነው ማግባት ጥሩ ነው። ሁሉም ሰዓት አለው። እንደ ሁሉንም በዱኒያ የሚፈለገውን አሟልቶ እርምሄም ረዥም ሆኖ አ እኔም ደረጃ ኑሬ ልቀበል አላ ስ የፈጥሩ ዱዓ ነው እንግዲህ። ከዚህ በኋላ ሌላ ምን ላስፈጥር? ምን የቀረብኝ አለ? ልጅ የለም ሽሮወጥ ቢሆን ሰራል ድማ እ አሁን አልሀምድሊላህ በልተናል። ያው ጥሩ ነገር ማድረጊያ ነው፣ አሪፍ ነው እንሻላ። ስለዚህ ቀጣይ ደግሞ የምናደረገው እንሻላ አዲስ አበባ ስመጪ እናስጎበኝ ይሻላል። ችግር የለውም። እንደዛ ነው ውድ ፋሚሊዎቼ። ሀጅ ወላሂ እውነት ነው እንሻላህ አላህ ገዛም ከሰተኛው ነው አራተኛው ዘካ ነው። አንደኛው ሻሂዱ አላ ኢላሂ ኢላላ ወአሻሂዱ አነ መሐመድ ረሱሉላህ። አላህ አንዲ ነው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ያላህ መልአክተኛ ነው። በመስከር በአማረኛ ነው። አንተ ባረበኛ ብችለው። ሁለተኛ መስከት፣ ሶስተኛ ጾም፣ አራተኛው ዘካ። ዘካ መታወጣ አሚን በጣም አድርጋ ታስደርግሻለ። ገንዘብ ሰጠኛል። ኢንሻአላ አባል ተናኒ ሀጃም አንዱ ሀጅ ምታስደርጋለ። አሚን። ውድ ፋሚሊዎቼ ዛሬው ፈጥራችን ይሄን ይመስል ነበረ። ቀጣይ እንግዲህ ኢንሻአላ ረመዳናችሁ የሚያለቀ ነው ረመዳናችሁ አላ መቅብላል። ግላችሁላችሁንም ቪዲዮውን አብራችሁ ስለቆያችሁና አመሰግናለን። ሰላም አለይኩም።